ሰላም ሰላም፣ እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እንዴት ናችሁ? ሙስሊምም ክርስቲያንም ፈጣሪያችሁ ይጠብቃችሁ፣ ከክፉ ነገር ይሰውራችሁ። በመንገዳችሁ በህይወታችሁ ሁሉ እሱ ጣልቃ ይገባ። ከምንም በላይ እድሜና ጤና ይስጣችሁ። ቤተሰቦቻችሁ ክፉ እግዚአብሔር አምላክ ክፏቸውን ሁሉ ሁሉ አያሰማችሁ፣ ስራችሁን ይባርክላችሁ። ከዚህ በመቀጠል ሰብስክራይብ አድርጉኝ አሳድጉኝ። ያው ገና እንጭጭ ዩቲበር ነኝ ማለት ነው። ከዚህ በመቀጠል ከአሁን በኋላ በተለያዩ የመጣለኝ እንደ ማንኛውም ዩቲበር ማለት ነው እና ብቅ ጥልቅ ፈካደ መቅነት ጠፍጠሽ ጠንባብያለው ትንሱና አላዛር ዝንጥ ዝንጥ ብሎ ያመት በዓል ቀን በዓመት በዓል ማግስት ይሁን አላውቅም፣ እንደዛ አንድ አይነት ልብስ ለብሰው ሽብርቅርቅ ብለው መተው ድምቅ ብለው ነበረ። እንደዚሁም እንዴት ያምራሉ ግን፣ እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። ወይ ከሰው ከሰው መጋኛ ከሰው ቦሎቄ አይን ይሰውራችሁ። የሰው አይን መርዝ ነው መርዝ ከሰው ዓይን ይሰውራችሁ። ከዚህ በመቀጠል አላዛር ወደ ቤተሰብ ሂዶ ነበረ። እናትና አባቱ ግብት ምናምን በሩን ክፍት አድርጎ ጥልቅ ሲል ማሚና ዳድዬ አንገላንገት እንደዚህ ግጥሜሽን ውትፌሽን ብለው እጅ ከፍንጃ አላዛር ይዟቸዋል። በቃ ሳያቸው ምናምን ወይኔ እናቴ፣ ምን እያወራችሁ ነበረ? በአፍላፍ ገጥማችሁ ምናምን እያልኩ ነው ደግሞ ጠንቧ አደረጋቸው ማለት ነው። እና ቃ አላዛር ራሱ ቃ ሂዶ እናቱን እቅፌሽን አደረጋት። እቅፍ ምናምን አደረ ሳባት ማለት ነው። ከዛ ወይኔ ልጅ በጣም አምሮባል አ አምሮብኛል ምናምን ከዛም በኋላ አዲስ ነገር እያየን ነው ምናምን አሉት ማለት ነው። አይ አላዛር አላዛርም እንዲያል አዎ እናቴ፣ አዲስ ነገር አለ የኛ ህይወት ውሸት አይደለም ብሎ ጥንቦ አደረገው አደረገው ፍንድት ነው ያደረገው። በቃ ከዛን እናትየው ደሞ ሰይሰይሰይሰይ ያደረጉ አሉ እንኳን ሆነ ልልጅ ያሉ እናትየው ኩረችው በቃ በደስታ ፍንጥዝ ነው ያሉ ፍንጥ አባትየው

እንደዚህ በጆራ ሻሻሻሻሻሉት ማለት ነው። ሽምግልና ለካለው ማለት ነው በዱድኛ። ከዛና አላዛር ክትክት ብለ ብሎ ሳቀ። አቤት አቤት አቤት አቤት! ከዛ እናትየውም ደስ አላቸው በቃ ፍንጥዝ። ይህንን ነው የምንፈልገው፣ ልጅ ለወግ ማዕረግ መብቃት አለብክ ምናምን አሉት። በቃ አላዛር እንቅልፍ ሌሊቱን በሙሉ እንቅልፍ አልተኛም። በቃ እንደዚሁ ትንሱን ሲያልማት ሲከልማት ትንሱ፣ ጣራው ላይ ሁሉ ትንሱ ትንሱ ትንሱ እያለ ግድግዳ ሁሉ ትንሱ ነው፣ ጣራ ሁሉ ግር ትንሱ ነው። እንደዛ እየቃዠ እየቀባዠረን ያደረውና፣ ያደረው ማለት ነው። ባጭሩ ማለት ነው፣ ትንሱና አላዛር ሊጣበቁ ነው፣ ሊጣበቁ ነው። አቤቱ መድኃኔዓለም፣ እንደው ከሰው አይን አውጣቸው። አቤት አብየት፣ ከሰው አይን አውጣቸው። ከቲክቶኩ ከዩቲዩቡ አይን ያወጣቸው ነው የምለው። የሰው አይን መርዝ ነው፣ መርዝ ነው። እንዶ አይናቸውን የስ ያደርግላችሁ እንጂ እናንተማ ስትታዩ እንዴት እንደምታምሩ ፈጣሪ ራሱ እኔ እንጃ። ፈጣሪ ራሱ ያጣብቃችሁ። እውነቴን ነው የምልህ፣ አንተ አንተ ከምታስበው ይልቅ ፈጣሪ ያሰበው በለጠ። ትንሱን እስከ እነ ነብሷን አንከብኩ አምጥቶ አንተ ጋር ልጥፍሽን አደረገ እና ምን ልላችሁ ነው? ቀስ ብላችሁ ስሙኝ። አላዛርና ትንሱ ቀለበት ላይ ያደርጉ ነው። ሸምግልና ሊላክ ነው። በቃ ሸምግልና ከተባለ ቀለበት ብሉት፣ በቃ እናንተ ደግሞ ቀለበት ብላችሁ ሙሉት ማለት ነው። ሰይ ሰይ ሰይ ሰይ፣ ለእነሱ የደረስክ ጌታ ለእኛንም እንደው ነፍስ ያለው ሳንባ ያለው የሚያጣብቅ ባል ስጠን እያልን፣ እኔማ እንደው ጸሎትም ጎንበስ ቀና እያልኩ እየጀመርኩ ነው እና ባጭሩ ምንድን ነው ትንሱና አላዛር ሽምግልና ሊላክ ነው እና ያልሰማችሁ ስሙ፣ እንኳን ደስ አላችሁ። እለለለለለ በሎሽ እለለለለ እንደው ታደለሽ። እንደው ወይ ወይ ወይ፣ ትንስዬ ታደለሽ። እናቴ ትሙት የተባረከ ቤተሰብ ጋር እኮ ነው ያገኘሽው። የእናትና የአባታችሁ ፍቅር እራሱ እንዲደስ ይላል። ወይ ወይ ጥግት ጥግት ብሎ ምናምን እሽሽ ሲሉ ራሱ ወዘናቸው እራሱ እንዲደስ እንደሚል እኮ ከደህና ቤተሰብ የተወለደ ያስባቸው ልዩ ደግሞ ትንስዬ እንዲተንከባክቦ እንደሚዚህ ደግሞ ስታምሮ ያለ እኮ ነው ያደረገው። ወይ ወይ ወይ ወይ ወይ ወይ ብቻ ሰርጋችሁንም ለመብላት ያብቃል። ችግሩ እኛ ዩቱበርም ቲክቶከሮችም ሆንም ማለት ነው ስናጣብቅም ስናፋታም አንዴ ነው በቃ። ዋይ ዋይ ስትጣሉ ደግሞ ዋይ ዋይ ዋይ ዋይ እንላለን ስትፋቀሩ ድም እንላለን። ታብየት የኛ ማሽቃበጥ እኮ ግን ዋይ ዋይ ወይ የኛ ማሽቃበጥ እንዶ እናፋታለን፣ እናላትማለን፣ እናጣብቃለን። ለማንኛውም ምችት ድልት ይበላችሁ።